ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ ዛሬ መቼም ምንድን ነው እንደዚህ የቢሮ ሰራተኛ መምሰል እያላችሁ መሆን አለበት። ምክንያቱም ደግሞ ያው ሱፍ ነው የለበስኩት። ያምራል ስቲዩት እና ሱፍ ስትለብሺ ያምርብሻል ሁሌ ለበሺ እያላችሁ የነበረ ከዚህ በፊት ትንሽ ጊዜ ነው ለብሼ አውቃለሁ። ግን ትንሽ ጊዜ ነው የለበስኩትኝ እና ከምለኔ በቃ ሰው ሆኖልኝ ለእኔ ሰው ሆኖልኝ ተገኝተዋል። በዚህ በከባድ በነበረው ሰዓት ላይ አብሮኝ ነበረ። ለሱ ጊፍት አለኝ። ምን እንደሆነ እንዳትጠይቁኝ ማለት ነው። ጠርቻ አለው ደውዬለት አለው መጀመሪያ ላይ እንገናኝ ተባብለን ቦታ፣ ሁሉ ነገር ነግር ያለው እሱ እስኪመጣ ብቻ ነው ማለት ነው ምንጠብቀው ላይክ ለሆነ ነገር ማስጀመሪያ ይሆናል ብዬ ያሰብኩትን ነገር ነው። ለእሱ ማደርግለት ማለት ነው። ስለዚህ እሱ እስኪመጣ ድረስ እንጠብቀዋለን እና ደግሞ እኔ እንኳን ሳልል እኔ እንኳን ሳልል አሉ ታበረታቱኝ ያላችሁ ቪዲዮዬን ሼር ታደርጋላችሁ፣ ላይክ ቪዲዮዬን ላይክ ታደርጋላችሁ። ማለት በቃ እኔ እንኳን ሳልል እናንተ ታበረታቱኝ ያላችሁ ማለት ነው። የሄለንን አያለው፣ በጣም ብዙ ቦታ የሄለንን ዩቲዩብ ሼር አድርጉ ትላላችሁ፣ ላይክ አድርጉ ትላላችሁ እና ከልብ ነው ቤተሰቦች፣ በጣም ነው አመሰግናችሁ። ዛሬ እንግዲህ የሚገርም ሰርፕራይዝ ነው። እኔ ወድጄ ዋለሁ፣ እናንተም እንደምትወዱት አልጠራጠርም። እና እንጠብቀው። እስኪመጣ ድረስ ጠብቀው። እንዲሁም መጣ ይኸው። ሄሎ ሄሎ። ምንድነው ምንድነው? እንደዚህ ነው

የሰላም ፍቅር አንቺ ልጅ ምልክት ያሳየ ዲ የሰላም ፍቅር አንቺ ልጅ እና ሰዓት ቤተሰቦች ሰዓት እንዳይረፍድብን የሚወስደው ቦታ ቶሎ ቶሎ ለአውራ ማለት ነው። መውሰድ ቦታ አለ። ዛሬ ድረስ ከጎኔ ስለነበርክና ስላደረክልን ነገር በሙሉ አንድ ጊፍት ለአንተ አለኝ እና እዛ ነው መውሰድ የስሙ ምትስጂ ንገርኝ። እኔ ላገባ ነው ስላልኩ ማሌ ጋር መውሰድ መሰለህ? ኧረ አይደለም፣ እንደዛ አይደለም። ግን እንሂድና ካልተመቸ ትወጣለህ። ሰርፕራይዝ ብዬ መቼም ንገሪኝ ብለህ ድርቀትልሞ ሰርፕራይዝ ነው እያልኩ ነው። ሰርፕራይዝ ነው ልነግራት አይደለም አራል ለነገሩ፣ ለምን አስፈቅደዋለሁ። እና ቤተሰቦች እዛ እንገናኝ። አንተ እንኳን እሰሞኝ አይደለም በዚህ አይነት ነው

ያው በጣም ነበረ የታመንኩትኝ እና በዛ በታመንኩበት ሰዓት ብቻ መግለጽ አልችልም። በጣም በብዙ በተጎዳውበት ሰዓት ከጎን ነበር ሰዓት ርቀኝ ሰው ሁሉ ከኔ ያጠገብ ባልነበረበት ሰዓት በብዙ ሁኔታ ካጠገብ የሆነ አንተ ነበር። በርቺ፣ ጠንክሪ ስትለኝ ስታጠነክረኝ የነበረው ሁሉም ነገር ሆስፒታልም ያለውን ነገር ሁሉንም ነገር አንተ ነበርክ። ወደዚህ ወደዛ እያልክ እያስጨረስክ የነበረው ስለዚህ እሱ ብቻ አደለም ብቻ በጣም ብዙ ነገራቶችን ምን ያደርጋል። እና ለዛ ደግሞ ለአንተ አንድ ጊፍት አለኝ እና ጊፍቴ ምንድነው መሰለህ? ቤት ነው። ቤት ቤት ነው። ማለት ማለት ቤት ማለት ወደፊት ህይወትህን የምትኖርበት ደስተኛ ቤተሰብ ኖሮ ደስተኛ ህይወት ኖሮ የምትኖርበት ቆንጆ ቤት ለአንተ ይሆናል ብዬ ያሰብኩት ቆንጆ ቤት ነው። ግፍት ልሰጥህ የመጣው ዛሬ የሆነ ቦታ ብነግርሁን ለምሳሌ ልታምነኝ አትችልም። ለዛ ነው ይዤው የመጣሁት ማለት አንተም ያለውን ነገር ስትነግረው በደንብ ይረዳል ብዬ ነው ያሰብኩት። እና የምሬኝ ነው ማለት እየቀለድኩ ምናምን ያው፣ እዚህ ድረስ አምጥቼ ቀልዴን አይሆንም፣ መቼ አደለም። ሰው አለ እዚህ ጋር ሁለታችን ብንሆን፣ ሁለታችን ብቻ ብንሆን እየቀለድኩም ሊመስል ይችላል፣ ግን እየቀለድኩ ምናምን አይደለም። ያው፣ እዚህ ጋር ሰው አለ፣ ልቀልድ አልችልም። ስለዚህ ለአንተ ይሆናል ብዬ ያሰብኩትን እና ደግሞ እኔም ደግሞ አሪፍ ነው ብዬ ያየሁትን ቤት ነው ለአንተ የገዛሁት። ስለዚህ እሱ ደግሞ ያለውን ሁኔታ በደንብ እንድታስረዳልኝ እፈልጋለሁ። መልካም እንኳን ደስ ተረጋጋ። ሚሊክ ደሳል እባላለው የዴም ሲር ሴት ስቶክ ማናጀር ነኝ። ዴም ሲ ማለት አብሬቪዬሽን ነው ዳንኤል ማሞ ኮንስትራክሽን ማለት ሲሆን፣ በኮንስትራክሽን ቆይታችን ላይ ለሃያ ዘጠኝ ዓመታት ቆይተናል። ምናልባት ወደ ናዝሬት፣ አዋሳ ኬልክ ዴም ሲር ሴት በደንብ ይታወቃል። ኮንስትራክሽን በደንብ ስለሰራ ማለት ነው። ሌላ ደግሞ አስቸጋሪ የሆነው መንገድ ከወዳ ታስወዱ አርባ ምንጭ በጣም ቁልቁለታማ ዳገታማ የማይመች ብዙ ኮንትራክቶች ገብተውበት ያልሰሩትን መንገድ ዲምሲርሲ ደግሞ በብቃት የሰራው አለ። ወደ አርባ ምንጭ ጊግበ ይታወቃል። በዩኒቨርሲቲ ደረጃ አረማያ ዩኒቨርሲቲ ላይ ትላልቅ ዶርሞች ስራ ይታወቃል። አሁን ደግሞ ማርኬትና ሰርተን እዚህ ለቡ መብራት ላይ መስቀለኛ ቦታ ላይ አፓርታመንቶችን እየገነባ ሌላው አንድ ሰው ከምንም በላይ ቤት ሲገዛ ሎኬሽን ነው። አንደኛ ለትራንስፖርት ምቹ መሆን አለበት። ሁለተኛ ደግሞ ልጆች ካከብ ሲያደርቁ ጥሩ ጥሩ ትምህርት ቤት ያስፈልጋል። ሌላው ደግሞ ሁሉም ሰው እንደ የሃይማኖት ተቋሙ አካባቢ ላይ ደግሞ ተቋም አለ ማለት ነው። ስለዚህ በሁኑ ሰዓት ዴምስ ልብሴ ተመራጭ ያደረገው አንድ ፓርቲ ነው። ሌላው ደግሞ ተመራጭ የሚያደርገው ደግሞ ሪሲት ደግሞ ስንመጣ ፕራይስ በጣም ኢምፖርታንት ነገር፣ ዋጋችን በጣም የተሻለ ማርኬቱ ላይ ካየን ሶስት ሺ አራት ሺ ሚሆን ሪሲት አለ አዲስ አበባ ላይ ብቻ። ግን የደሚስ ግን ለየት የሚያደረገው ምንድነው ደግሞ ኮምፓውንድ ነው። ኮምፓውንድ ሲሆን ግቢ ነው ግቢ ሲሆን የልጆች መጫወቻ ስፍራ አለው። መዋኛ ገንዳ፣ ሁሉ ነገር የተሟላ ነው። ሴኪሪቲ የተሟላ ነው ማለት ነው እና ዋጋችንም በጣም ሪዝኔብል የሆነ ቅርበት ቢቻችን ከስም ፐርሰንት ጀምሮ እየሸጠ ነው ማለት ነው። ሌላው ለእያንዳንዱ ብሎክ ላይ ለእያንዳንዱ ህንፃ ደግሞ ምን አርገናል? አምስት ሊፍት ደግሞ አርገናል። አራቱ ፓሲንጀር ሊፍት ይባላል የሰው ሊፍት ነው አራቱ። አንዱ ደግሞ ሌላ ቦታ ሌለ ደሚሴ ደግሞ ያለ ምርጥ ሊፍት አላት። ተመራጭ ሊፍት ያደረግነው ምንድነው? ሰርቪስ ሊፍት ይባላል ወይ ደግሞ የቃ ሊፍት የሚይዝ ሰፋፊ ልፍት ነው። አሁን ቢሮ የሚይዝ ምናምን ነው። አንድ ኬጅ የሚይዝ ነው። ያ ግን ከኬጅ በላይ የሚይዝ ሰው በሰው ስንለካ ማለት ሰው ኪሎ ቢሆን ግን እስከ የሚይዝ ኪሎ ግራ ሊፍት ነው። ኮሊደር ልማት የወጣለት ሰፈር ነው። ሳይ ትንሽ ነበር። አሁን ደግሞ ኮሊደር ልማቱ አዲስ ብሉት ሳይታችን እንደውም ጠጋ ብሏል። ሰማንያ ፐርሰንቱ እንደውም እየሰራ ያለው ዲምሲ ነው ከተማውን ለማለት ነው። ስለዚህ ነገር ላይ ለቡ ሲቲ ብለን የምንጠራው ሰፈር ነው ማለት ነው። ይሄ በጣም ለማንኛውም በእኔ ቦታ ብትሆን በጣም ይከ- ባለ ስንት ቤድሩም ነው ያላችሁ? ኦኬ የካሬ አማራጮች ብዙ አይነት አለ። አሁን እኛ ጋር ባለ አንድ አሁን እኛ ጋር ስልሳ ዘጠኝ ካሬ አለ። ባለ አንድ መኝታ ሆና ግን በደንብ ብዙ ነገር ያላት የራሷ ሻወርና ቶይሌት አለው። ሳሎን አለው። መሳለም በኩል ደው በረንዳ አለው። ኪችን አለው። ከዛ በኋላ ደግሞ ስቶርም አድርገናል ለውንደሪ ማሽን አድርገናል ሆና እሷ ግን በኋላ ደግሞ ስልሳ ዘጠኝ ካሬ በጣም ሰፊ። ስለዚህ እኛ ጋር ስልሳ ዘጠኝ ካሬውን ቅድመ ክፍያው አሁን ከአራት መቶ ሰላሳ አንድ ሺህ ብር ጀምሮ ነው። ስምንት ፐርሰንት ሰባ ሁለት ነጥብ አራት ደግሞ አለ። አሁን የለቀቅነት ቆንጆ ስቶክ በጣም ቆንጆ ስቶክ ነች። ጥሩ ቪው ያላት ነች እሷ ላይም ስንት ፐርሰንት ነው ቅድመ ክፍያው ማለት ነው። ስለዚህ ቶታል ፕራይሳቸው ወደ አምስት ነጥብ ሶስት አምስት ሚሊዮን ሶስት መቶ ሺህ ብር ነው። ባሉት ጋር ግን ስንመጣ መቶ ሀያ አምስት ካሬ አለው ቆንጆ። ስለዚህ የገዛችን ልክ ቤት መቶ ሀያ አምስት ካሬ ሆነ ማለት ነው። ቅድመ ክፍያው ሰባ መቶ ሰማንያ አራት ሺህ ብር ከፍላለን ማለት ነው። ዶክመንት ነው ዋናው። ስለዚህ ከአንቺ ጋር ባለፈው የነገርኩሽን ታስታውሻለሽ?

በኪችን በኩል ደግሞ ምን አድርገናል ባልከን ያርገናል ? ምክንያቱም ብዙ ጊዜ ካየን ኪችን ላይ ምግብ ሲሰራ ሸታ ወደ ሳሎን ይመል። ባልከን ያርገናል። በሳሎን በኩል ደግሞ ባልከን ያርገናል። የልጆች የራሳቸው መኝታ ቤት አላቸው። የራሳቸው መጠጫ ቤት አላቸው። ማሰሩ ደግሞ የእናንተ ደግሞ የራሳችሁ ክላሳለ የራሱ ደግሞ ይዞ ከፍታችሁ መጠጫ ቤት አለ ማለት እና የእኛ ዲዛይን ደግሞ ተመራጭ የሚያደርገው የዴሚሲ ዱባይ ዲዛይን ነው። ምክንያቱም ብዙ ጊዜ ካየት

በነገራችን ላይ ማለት ነው ያው መጥቶ የሚያውቅ አይመስለኝም። ስለዚህ ብዙ ነገር ስለዚህ አያውቅም። ሙሉ ክፍያ አይደለም የከፈልኩት እኔ በጣም ትንሽ ነው አይደል የከፈልኩት፣ ሰባ ምናምን ሺህ ብር ነው የከፈልኩት። ማለት ጥልቅ አይደለም። አዎ የመጀመሪያ ክፍያ ነው የከፈልኩት እኔ ብዙ አይደለም እና ለመክፈል ደግሞ ማለት ብዙ በጣም ብዙ አስቸጋሪ አይደለም። ምክንያቱም የባንክ ብድር ምናምን ያመቻች አለ ራሱ እኔ በማቋ ያለው ነገር እሱ ደግሞ በደንብ ይነግራል። ስለዚህ እሱን ደግሞ ቀስ እየተባለ እየተሰራ በሆነ ሆነ ጊዜ እየተሰራ ምናምን። ስለዚህ ቀሪ ክፍያ እንዴት ነው? ከባንክ ጋር አንድ ላይ ተያይዙ ምናምን። መልካም ጥሩ ጥያቄ ነው ከፈለች እህታችን። የመጀመሪያ ክፍያው ነው አሁን ካየ ዳውን ፔመንት ርስቴት ካየ ብዙ ጊዜ ሀያ ፐርሰንት ምናምን አስራ አምስት ፐርሰንት ሀያ አምስት ሚሊያ ብዙ ጊዜ እና የመጀመሪያ ክፍያ ደ ብዙ ቦታ ላይ ካየ እስከ ሁለት ሚሊዮን ምናምን ይሆናል። አንድ ጥፍ ስምንት አንድ ጥፍ ሰባት እኛ ጋር ግን የመጀመሪያ ክፍያ ዝቅ ያደረግነው ለምንድ ነው ሁሉም ሰው እንዲጠቀም ስምንት ፐርሰንት ያደረግነው ሁሉም ሰው ተጠቅሞ ሁሉም ሰው አገልግሎት እንዲያገኝ ብለ ነው ማለት ነው። አብሶ ደግሞ ውጭ ሀገራት ያሉ ቤተሰብ ሳፖርት ስለሚያደርጉ በአንድ ሁለት ሚሊዮን ሶስት ሚሊዮን ከሁለት ስታያቸው ብዙ ምን ተደጋገረ ኖር ግን እንደዚህ አይነት አንድ ሚሊዮን በማይሞላ ብር ስምንት ፐርሰንቱ ሰባት መቶ ሰማኒያ አራት ሺ ብር ነው የገባቸው። ቀጣይ ግን ክፍያ አለ። ቀጣይ ክፍያ የሚሆነው መቼ ነው? አስራ አምስት ፐርሰንት ነው፣ በግንባታ ሂደት ነው። ቤዝ ኑ ፕሮግረስ ባይዘው ዌይ ሪል ስቴት ላይ ሁለት አይነት ያከፋፍል ሂደት ነው ያደረገው። አንደኛው ቤዝ ታይም በታይም ሲሆን በሶስት ወር አግሪሜንት ካደረግሽ እየመጣሽ ግዴታ በሶስት ወር ትገቢያለሽ። ያኛው ተመራጭ አይደረግ። እኛ ጋር ግን ተመራጭ እንዲመርጡን ያደርገው በግንባታ ሂደት ነው። በኮንስትራክሽን ቀጣይ ላይ የምትከፍሉት አሁን አስራ አምስት ፐርሰንት ነው። መቼ የገዛችሁ ቤት በሙሉ ፋውንዴሽኑ ቤዝመንቱ ተሰርቶ አልቆ አይታችሁ የምትከፍሉት ቀጣይ ዳ የምትከፍሉት ደግሞ የገዛቶች ህንፃ ሰከንድ ፎር ሲደስብ፣ ስለዚህ ገዝዶ ሆነ ስራችን የምናስከፍለው ማለት ከዛ በኋላ ግን ቀሪውን ግን ሰላሳ ይሆናል ፐርሰንቱ ግን ራሱ ደ እስቴት ከባጋ ያቻቸው ቤቱ ላይ ከፈለጋችሁ እየኖራችሁ አያም ደግሞ እያከራያችሁ ቤቱ ላይ እየኖራችሁ አከራይታችሁት ነው ቴክኖሎጂያቸው ነው እንዳልኩ ቤት ሲሰራ ቤት ሲሰራ በስላብ በፓኔል በጣውላ

እህት ወንድሞቻችን ውጭ ሀገር ያሉት ደግሞ ብዙ ጊዜ ቤት መግዛት ይፈልጋሉ። ግን ምንድነው፣ በምን ይቸገራሉ? ዚ ውክልና ያለው ሰው ላይኖር ይችላል። ውክልና ኖሮትም ያለው ሰው ላይመጣ ይችላል። ግን ምናረ ግን በደህና ይችል ከሰሮች አስራ ሁለት ፔጅ እንደዚህ እንደ ቢኒያም ተስፋ ያዘጋጀነው ውል አለ። እንደ ተስራሁለት ፔጅ አስራ ሁለት ፔጅ ለደንበኛ እንልካለን። ከዛ በኋላ አንዱ ውል ፈርሞ ራሱ ያስቀራል። አንዱ ደግሞ ፈርሞ ራሱ ወደኛ ላይ ይልካል። እጅ መክፈል ይችላል። ስለዚህ ያን ማመ አመሻሽተ ነው ማለት ነው። ስለዚህ እኛን ደግሞ ከፈለጉ በዋትሳፕ

እኔ ማስጀመሪያው ብቻ ነው፣ ትንሽ ነው፣ ብዙ አይደለም። ምን ያደረግኩልን? ለሆነ ነገር ጅማሮ መንገድ ብቻ ነው የከፈትኩልን እንጂ ሌላ ምንም ያደረግኩልን ነገር የለም። እንደ ትልቅ ነገር እንዳትቆጥርብኝ። በጣም አመሰግናለሁ። ማለት ከምችለው በላይ ነው ምስጋናው። ከፈረምክ በኋላ ድረስ አልፈርምም ብለህ እንዳትወጣት፣ ወደ አስፈርምልኝ ያው ጨርሳችኋል፣ ያለው ነገር እንግዲህ ኔ ይመስላል። አሁን በደንብ ግባና በደንብ አንብበው ታምነኛለ። እና እንትን ለእኔ ያው እኔ ዲስካውንት በነገራችን ላይ ዲስካውንት በነበረ ሰዓት ነው የመጣሁት። ስለዚህ አሁንም ደግሞ ለእናንተ ጥያቄ አለኝ። ያው ከዚህ በኋላ ደንበኛ ነኝ ነው የሚባለው፣ አባል ነኝ ነው ለዛ ነው የሚባለው እና እንድታረጉ የሚፈልገው ነገር አለ። እዚህ ጋር ቤተሰቦች አሉ። ስለዚህ በእኔ በኩል ለመጣ ቤተሰብ ምንድን ነው የምታረጉ? እንግዲህ ያው እኛ ናክበረሽ እንግዲህ እዚህ ቢሮም ተገኝተሻል። እኛ ገመት ሽያጭ ቁችን አከናውንሻል ግን ያው እኛ ጋር ኦልሬዲ ዋጋውን ቀይረ ነው ሙ ስድት ሺ፣ ግን ደግሞ ምን አድርገናል? ያው በአንቺ ስም ለሚመጣ እስክሪን ላይ በምናስቀምጠው ስልክ ጥሮች በቫይበር የሚሆን ሊሆን ይችላል ጫገናደሰው በዋትሳፕ በይኑ በማንኛው እንደሆኑ እዚህ ጋር በምናስቀምጠው ስልክ ደውሉ ከተመዘገበ ስለዚህ አንቺ በገዛሽበት ዋጋ በሰባ ስምንት ሺህ ብር እንዲገበያዩ ፍቃድ አለት። እና ቤተሰቦቼ ያለውን ሁሉንም ነገር ሰምታችኋል። በእኔ በኩል ለመጣ በሄለንቲው በኩል ለመጣ ዲስካውንት አለው። እኔ አሁን ላይ ጨምሯል። እኔ በዲስካውንት ነው የገዛሁት፣ እሱም እንደነገራችሁ። ስለዚህ በዲስካውንት ስለነበረ የገዛሁት፣ አሁን ደግሞ ዋጋው ከፍ ብሏል። ነገር ግን ደግሞ ስሙ፣ ታች ላይ በሚገኘው ስልክ ደውላችሁ በሄለም በኩል የመጣ ነው ካላችሁ ዲስካውንቱ እንዳለ ነው ማለት ነው። ዲስካውንቱ ያው ገደብ አለው የሚቆይበት ቀን አለ። ስለዚህ ይህ ነገር እንዳያመልጣችሁ የምሬ ነው የምላችሁ። በጣም ቆንጆ ነው፣ በጣም ደስ የሚል ቤቶች ናቸው እዚህ ያሉት። እና ይህ ነገር እንዳያመልጣችሁ ቶሎ ብላችሁ ቶሎ ቶሎ እየመጣችሁ እየደወላችሁ ቶሎ ቶሎ እያላችሁ፣ ያው እንግዲህ ቅድምም እንደነገራችሁ በእንትን ማድረግ ይቻላል። ውክልና ግዴታ ሰው መኖር የለበትም። ውጭ ሀገርም ያላችሁ ቤተሰቦች ግዴታ ውክልና ሰውን መላክ አይጠበቅባችሁም። ወረቀት አለው፣ ለራሱ የተዘጋጀ ወረቀት አለው ማለት ነው። በዛ ትችላላችሁ እና ለነገ የሚሆናችሁ ለቤተሰብ ለራሳችሁ የሚሆናችሁን ነገር ያዙ እላለሁኝ። እና ደግሞ ሌላው ደግሞ እኔ በአቅሜ በነገራችን ላይ እኔ በአቅሜ ስምንት ፐርሰንት ቅድሚያ ብቻ ነው የከፈልኩት። ስምንት ፐርሰንቱን ብቻ ነው የከፈልኩት ማለት ነው እኔ ግን ሰላሳ አምስት አርባ ከዛ በላይ ደግሞ ለምትከፍሉ እስከ ሁለት ሚሊዮን ብር ድረስ ዲስካውንት እንዳለው ሰምቻለሁ። በደንብ ስለሱ አላቅም፣ ምክንያቱም እኔ ያው ለክ የከፈልኩት ስምንት ፐርሰንት ስለሆነ። ግን እሱ ደግሞ በደንብ ይነግራችኋል ማለት ነው። እሱን ይነግራችሁና እኔ ግን የምር ልላችሁ የምፈልገው ቤተሰቦቼ በእኔ በዚህ እታችሁ ባለው እስክሪኑ ላይ ባለው ስልክ እየደወላችሁ እንዳያመልጣችሁ ይሄ ዲስካውንት ነው፣ ልላችሁ ፈልገው እና ለእናንተም ደግሞ ቆንጆ ነገር ነው ይዤ የመጣሁት እያሰባለሁ። ስለዚህ ወደ ሱ እንመለስና ያስረዳችሁ በደንብ ስለ ዲስካውንቱ። ይህ ሁሉ ነገር ብለሻል፣ ሞር ደግሞ እስኪ አብራራ ስላልሽ ልንገርልሽ። መጀመሪያ ው ዲስካውንት አድርገናል በአንድ ሲ ስለመጡ። ሌላ ደግሞ አንዳንድ ደንበኛ ደግሞ ብሩን ባንክ ላይ ከሚያስቀምጥ ከፍ አድርጎ ሲከፍል ዲስካውንት ይሰጣል። ያባላት ምንድ የምፈልገው ምክንያቱም ብዙ ቤተሰቦች አሉ ብራችንን፣ ብዙ ቤተሰቦች አሉ ብራችንን ምን ላይ እናውለው የምናገኘው እንደዚህ እንደዚህ ነው፣ ግን ምን ላይ እንደምናውለው አናውቅ። ምክንያቱም ያው የጊዜ በሆነ በሆነ አክል ጊዜ ስለሆነ የምናገኘው በአንድ ሙሉ ብቻ እንደዛ ስለሚሉኝ ለእነሱም የሆነ መነሻ እንዲሆነል መልካም ያልሹ ነገር ልክ ነው። አሁን ከአንቺ በተጨማሪ ዲስካውንቱ ምንድን ነው? መቶ ፐርሰንት አሁን ደንበኛ ልክፈል ይላል ምሳሌ ምሳሌ አስር ሚሊዮን ብር የአስር ሚሊዮን ቤት መ አን ደንበኛ ልክፈል ሲ እኛ ጋ ቢያንስ እስከ ሁለት ሚሊዮን ቅድም እንዳልሽው ቅናሽ አለ። ያ ማለት ስምንት ሚሊዮን ይለታል ማለት ነው። ስለዚህ ሰላሳ ፐርሰንት ማለት ነው ያ ስለዚህ መቶ ፐርሰንት የሚከፍል ሰላሳ ፐርሰንት አይ አቅም የሰማንያ አምስት ፐርሰንት እንደው ካለ ሀያ አምስት ፐርሰንት አይ ሰባ አምስት ፐርሰንት ከፍላ እንደው ካለ ሀያ ሶስት ስልሳ አምስት ፐርሰንት ልክፈል ካለ ደግሞ ሀያ አንድ ፐርሰንት አይ ግማሹ ልክፈል ይላል ደንበኛ አምሳ አምስት ፐርሰንት ሲል አስራ ዘጠኝ ፐርሰንት 45 ፐርሰንት ደግሞ እከፍላለሁ ካለ 17 ፐርሰንት፣ 35 ፐርሰንት እከፍላለሁ ካለ ደግሞ 15 ፐርሰንት፣ የመጨረሻውን 25 ፐርሰንት ልክፈል ካለ 13 ፐርሰንት ዲስካውንት። ስለዚህ በጣም ቆንጆ ዲስካውንት እንዳልሽው ከ200 እስከ 300 ሺህ ብር ይሆናል። 25 ፐርሰንት የሚገርመኝ ከፍ እያደረገ ደግሞ ከሄደ እስከ 2 ሚሊዮን ድረስ ቀናሻለህ። ስለዚህ ባንክ ብር ከምናስቀምጥ እንደዚያ አይነት ቦታ ሲሆን ገንዘባችን የወደቀ ስለሆነ ክፍያዎች ሊግን ካደረግን ትልቁ ኢንቨስትመንት ሰራ ምክንያቱም ገንዘብ በጣም እየወረደ እየወረደበት ደረጃ ነው። ስለዚህ እንደዛ ስለሆነ እየሆነ ንብረት ላይ ነው፣ ንብረት አሴት ላይ ንብረት ደግሞ ተብሎ ሲታሰብ መጀመሪያ ደግሞ ቤት ነው የሚሆነው ስለዚህ ቤት ደግሞ ያው እንግዲህ ሁላችንም በጣም የሚያስፈልገን ነገር የመጀመሪያው ነው ነው ዋጋ እያለ ስለምሄድ እየጨመረ ነው እንጂ እየቀነሰ አይሄድም። እና ባንክ ግን አሁን ምሳሌ አንድ ሚሊዮን ብር ባንክ ብታስቀምጪ አንድ ሚሊዮን ብር የለሽ ቢያንስ ሰላሳ አምስት ፐርሰንት ይቀንሳል ያለሽ ወደ ስድስት መቶ አምሳ ሺህ ብር እንዳለሽ። ግን እንደዚህ ከፍ አድርገው ሲከፍሉ ግን ትልቅ ዲስካውንት የሚያገኛሉ ጥሩ አድባት ነገር ስለዚህ አንተም ቶሎ ብለ መክፈል ትችላለህ፣ ይቻላል። አሁን ለእኛ ጋር አድቫንቴጁ ምን አለ መሰለሽ ግዴታ 15 ፐርሰንቱ ሰከድ ፔይመንት ሙላ ይባላል። ሁለመቱም 300 ሺህ ብር ሲያገኙ ኤኒ ታይም መክፈል ይቻላል። አዎ እየወጡ እየከፈሉ ሂሳባቸው ላይ እየተቀናነሰ እየተወራረደ ይደርጋቸዋል። ከተቀደለ ዋናው ነገር ቤቱ በእጅ አስገባት ነው። ስለዚህ ሶስት አመት እንደምንም ተብሎ በእጃችን ይገባል ብለን እናስባለን። እና ብቻ በድጋሚ ማለት የምፈልገው ነገር ቤተሰቦች፣ ይሄ ዲስካውንት እንዳያጣችሁ ነው ማለት የምፈልገው እና ከአንተ ጋር በጣም ብዙ ቀን ተገናኝተናል። ስለነበረው ቆይታ ከልቤ አመሰግናለሁ እና አሁን ስለጨረስን